ጤና ይስጥልኝ እንደምትሰነበታችሁ የተወደዳችሁ ተመልካቾች ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደረ ወሎ መሰናዷችን ተጀምሯል። የዛሬው ማህደረ ወሎ መሰናዷችን ትኩረት ወሎ ዩኒቨርሲቲ ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር በመተባበር የግእዝ ጉባኤ አካሂዷል። በጉባኤው ላይ የተከናወኑ ሁነቶችን አስመልክተን የዛሬ ፕሮግራማችን ዳሰሳ ይሆናል። አብራችሁን ቆዩ የአንዲትን ሀገር ሉዓላዊነት ታሪካዊ ማንነትን ከሚያረጋግጡ ጉዳዮች ውስጥ ቋንቋና ሥነ ጽሑፍ አንዱ እንደሆነ ይነገራል። ቋንቋ የአንድ ሀገር የሥልጣኔ መሠረት፣ የሥነ መንግሥት ምሥረታና ሐሳቤ፣ የንግድ እንቅስቃሴ፣ የሕዝብ ትስስር አኗኗርና ሁለንተናዊ ግንኙነቶችና መሰል ሁነቶችን መዝግቦ ለትውልድ የሚያስተላልፍ ዋነኛ መሣሪያ ተደርጎ ይወሰዳል። የግዕዝ ቋንቋም ይህንን ሁነት ያሳያል። ግዕዝ ማለት አንደኛ መጀመሪያ ማለት ሲሆን ይህን ስያሜውንም እንደ ሌሎች ቋንቋዎች ከተናጋሪው ማህበረሰብ ያገኘው አይደለም። ይልቁንም ቀዳማዊነቱንና የሁሉም ብሔረሰቦች የጋራ ቋንቋቸው መሆኑን በሚገልጽ ስያሜው የጸና ቋንቋ ነው። የግዕዝ ቋንቋ ልዩ ልዩ ይዞት ባላቸው ድርሳናት እና የበለጸገ ኢትዮጵያው የበለጸገ ኢትዮጵያዊ ቋንቋ ነው። ይህም ቋንቋ ከጥንት ጊዜ ጀምሮ ቢያንስ እስከ 13ኛው ክፍለ ዘመን ድረስ በአፍ መፍቻ ቋንቋነትና በሀገር አቀፍ ደረጃ አገልግሏል። በዚህ ረጅም ዘመን የግዕዝ ቋንቋ ለሀገራችን ለኢትዮጵያ ብሎም ለአህጉራችን ለአፍሪካና ለዓለምም የሚበጁ የተለያዩ መጽሐፍት ተጽፎበታል፣ ተተርጉመውበታል፣ ተብራርተውበታል። ብርሳናቱ በይዘት ደረጃ ሲመረመር የስነ ምጣኔ፣ የስነ መንግስት፣ የስነ ታሪክ፣ የስነ ፈለክ፣ የስነ ሕክምና፣ የስነ ጽሑፍ፣ የስነ መለኮት የሥነ ማህበረሰብ፣ የሥነ ልቦና፣ የስነ ህግ፣ የሥነ ቁጥር ወዘተ ተብለው ይመደባሉ። የግዕዝ ቋንቋ የትናንትናውን ዓለም ለማጥናት ወሳኝ ናቸው ከሚባሉት የብራይስት ግሪክ፣ ላቲንና አረብኛ ቋንቋዎች መካከል አንዱ ነው። ይህ የኢትዮጵያዊ ይህ ኢትዮጵያዊ ቋንቋ የራሳቸው ፊደላት ካላቸው ውስን የዓለም ቋንቋዎች አንዱ ሲሆን ከንግግር ቋንቋነት በተጨማሪ ለብዙ ዘመናት በሥነ ጽሑፍ የዳበረ ቋንቋ በመሆኑ ያለፈውን በስነ ጽሁፍ መስዋዕትነት ለማመልከት ዛሬን ለመረዳትና ነገ ለመተንበይ ከሚያስፈልጉ የጥንት ቋንቋዎች ውስጥ አንዱ ነው። ኢትዮጵያ ከሌላው በተለይ ከሌሎቹ የአፍሪካ ሀገራት ለየት የሚያደርጋት ታሪካችንን የምናሰባስበው ከቃል ከትረካ፣ በከፊል ከተረሱ ነገሮች ሳይሆን በጽሁፍ ከተያዙ ነገሮች ነው። ለምሳሌ ቅዱሳት መጻሕፍት ገድላት፣ አዋልድ ድርሳናት የሚባሉት ዋና ጉዳያቸው የወቅቱን ታሪክ መዘገብ ባይሆንም እንኳ እግረ መንገዳቸውን በወቅቱ የነበሩ ነገስታት የነበራቸውን ስርዓት ይተቻሉ። ለምሳሌ ገድለ ተክለ ሃይማኖትን አንስተን ስናነብ አቡነ ተክለ ሃይማኖት ጋር የነበሩ ገጸ ባህርያት እንበላቸው ልክ እንደ ልቦለድ ብንወስደው ሰናይና እኩይ ገጸ ባህርያት የሚባሉ አሉ እና ከእሳቸው ጋር የሚቃረኑ የነበሩ እሳቸው ሊያስተምሯቸው የሚፈልጉ ነገር ግን የእሳቸውን ትምህርት የሚቃወሙ የነበሩ ሰዎች ብሎ ገድሉ የሚያነሳቸው አሉ። እነዛ ሰዎች ህይወታቸው ምን ይመስል እንደነበረ በምን ያምኑ እንደነበረ ገድሉ ይተርካል። ስለዚህ እግረ መንገዱን እሱ የአቡኑን ታሪክ እነግራለሁ ሲል እግረ መንገዱን የማህበረሰቡን ወቅታዊ ገጽታ ይተርክልናል። ስለዚህ ሰው የፈለገውን ማንሳት ይችላል። ክርስቲያን የሆነው ሰው የጻድቁን ገድል ብቻ ማንበብ ይፈልጋል። የታሪክ ተመራማሪ ከሆነ ደግሞ እግረ መንገዱን የጻፈውን ያን ማንሳት ይችላል። ስለዚህ ታሪካችን በጽሁፍ ላይ እየተመሰረተ ነው ስንል ይህንን ማለታችን ነው። ከዓለም ደግሞ አንጻር ስንታይ እንግዲህ አሁን ብዙ ጊዜ ስለተደጋገመ ዝም ብሎ ከንቱ ንግግር ሊመስል ይችላል። ነገር ግን ብዙ አሁን ከፍተኛ እድገት ላይ ያሉ ሀገራት ገና ከዋሻ ሳይወጡ እኛ የጽሁፍ ሀብት ነበረ። ይሄ ምንም የሚያወላዳ ነገር አለ። የተጻፈ ነገርም ነበረን። ይሄ በሁለት ምስክሮች የሚታይ ነው። ኢትዮጵያውያን ምስክሮች አሉ፣ ባለቤት ናቸው፣ ለራሳቸው አድልተው ነው ቢባል የአለም ተጓዦች ደግሞ ስለ ላሊበላ፣ ስለ አክሱም፣ ስለ ዋና ዋና አሁንም ድረስ ዋና የስልጣኔያችን መገለጫ ናቸው የምንላቸውን ነገር በሚመለከት የጻፉት በጣም የሚያስቀና ፍራንሲስኮ አልቫሬዝ አንዱ ነው፣ የፖርቹጋል ተጓዥ እሱ የጻፈውን ጽሁፍ ብናነብ እንደነቃለን እና በአለም ገጽታ ቁመና ያለን የሚጠቀስ እገሌ የሚባል ስም ያለን መሆናችንን የምናሳይበት የምናስረዳበት ማስረጃ የምናገኘው ከግእዝ ጽሁፎች ነው። የግእዝ ቋንቋ ለኢትዮጵያ በረከተ ውለታ ከፍተኛ እንደሆነ ይነገራል። ቋንቋው ስርዓተ ጽህፈትን በመፍጠር የነበረው ታሪካዊ ሚናም የላቀ እንደሆነ ይነሳል። ኢትዮጵያ ያለ ግእዝ ልትታወቅ የምትችል አይመስለኝም። እውነት ለመናገር አንድ ሰው፣ አንድ ህዝብ፣ አንድ ሀገር ሰለጠነ የሚባለው በትክክል ሀሳቡን ከንግግር አሳልፎ በጽሁፍ መቅረጽ ሲችል ነው። በንግግር በቃል ያለ ይረሳል፣ በጽሁፍ ያለው ይወረሳል እንዲሉ አንድ ህዝብ መሰልጠኑ የሚታወቀው በትክክል ንግግሩ ዘመንና ቦታ የማይወስነው መሆን ሲችል ነው። ዘመንና ቦታ የማይወስነው ንግግር ምንድን ነው? ወደ ጽሁፍ ሲገለበጥ ነው። ስለዚህ ኢትዮጵያ በጥንታዊው ዘመን ጀምሮ ንግግሯን፣ ሀሳቧን፣ እውቀቷን፣ ፍልስፍናዋን በጽሁፍ አማካኝነት ለመጪው ትውልድ ለማስተላለፍ ባሰበችበት ሰዓት ከሁለት ሺ ዓመት በፊት ከሁለት ሺ አራት መቶ ዓመት በፊት በድንጋይ ላይ ሳይቀር ጽፋ ምልክቶችን አስቀምጣ በኋላም ብራና ዳምጣ ቀለም በጥብጣ የጽህፈት ስርዓትን አበጅታ ሀሳቧን ከትውልድ ወደ ትውልድ አስተምሮዋን እና ፍልስፍናዋን ከዘመን ዘመን ስታሻገር ቆይታለች። በዚህም ዘመን ይሁን በቀደመው ዘመን ዓለም ካስገኘቻቸው የጥበብና የፍልስፍና ውጤቶች ድንቃ ድንቅ ከሚባሉት ውስጥ አንዱ ስርዓተ ጽህፈትን መፍጠር ነው። ስርዓተ ጽህፈትን በአፍሪካ ምድር የፈጠረች ምናልባትም ከአድዋ በላይ እኔ ከአድዋ በላይ ብዬ የማስበው የኢትዮጵያ አንዱ ፈጠራ ስራ ተጽፈት መፍጠር ነው የራሷ ፊደል ያላት አገር ነው የሆነችው በዚህ ፊደል አማካኝነት በግእዝ አማካኝነት ማለት ነው የጽሁፍ ሀብት የድርሳናት ሀብት የድርሳናት ክምችት እንዲኖረን የሆነው በጣም በርካታ በሺዎች የሚቆጠሩ በአሜሪካን ሀገር በሚኒሶታ ግዛት በኮሌጅ ቪል በሚባለው ቦታ ላይ እንኳ ሳይቀር ፕሮፌሰር ጌታቸው ኃይሊ የታወቁት የጥንታዊ ጽሁፎች ጥናት ተመራማሪ ከሺህ በላይ የሚደርስ እስከ 20000 የሚደርስ መጽሐፍትን በአሜሪካ ነገር አከማችተው የዓለሙ በተለይም ደግሞ ተመራናል ተመራምረናል ለሚሉት የዘመናዊ ዓለም ተመራማሪዎች ምዕራባውያኑ እንዲመራመሩበት ከዛ ውስጥም እውቀት እንዲፈልጉ፣ ጥበብ እንዲቆፍሩ፣ ፍልስፍና እንዲያስፋፉ መሆን የቻለው በግዛ አማካኝነት ነው። ይህን ለኢትዮጵያ በመስጠቱ ኢትዮጵያን በዚህ አማካኝነት በዓለም አደባባይ ኮርታ እንድትታወቅ የእውቀት ምንጭ በመሆን እንድትታወቅ በማድረጉ ብሔራዊ ውለታው ከፍ ያለ ነው። ከዛም ባሻገር ሥርዓተ ትምህርት ባልነበረበት ጊዜ ትምህርት ሚኒስቴር ባልነበረበት ጊዜ ሁሉም ሚኒስቴር ባልነበረበት ጊዜ ባህልና ስፖርት ሚኒስቴር ባልነበረበት ጊዜ ሚዲያ ባልነበረበት ጊዜ ሁሉም ነገር ባልነበረበት ጊዜ ጽሑፍ የማህበረሰባችን እንዲማር እንዲያውቅ አይኑን እንዲገልጥ እንዳልሁት ቦታና ጊዜ የሚወስነውን ንግግሩን ዘመን ተሻጋሪ ተራራ አላፊ እንዲሆን ማድረግ የቻለው ማድረግ የተቻለው በጽሁፍ አማካኝነት ነው። በግእዝ አማካኝነት ነው። በፊደል አማካኝነት ነው። በስርዓተ ጽሕፈት አማካኝነት ነው። ስለዚህ ከመጀመሪያ ከቀዳሚ ንባብ ጀምሮ እስከ ታላቁ ፍልስፍና ድረስ በመጽሐፍተ ብሉያት፣ በመጽሐፍተ ሐዲሳት፣ በመጽሐፍተ ሊቃውንት፣ በመጽሐፍተ መነኮሳት ትልልቅ ምርምር የሚደረግበት የነበረውና ከዛ የሚገኙ እውቀቶች ስፋፉ የነበሩበት በቤተ ክርስቲያን ውስጥ በሚገኙ በግእዝ አማካኝነት ነው። ሀሳብን በረቀቀ መንገድ ለሚመለከት ትውልድ ሀሳብን ማስቀመጫ ለሆነው ስነ ጥበብም ግዕዝ አበርክቶ የላቀ ነው። የስነ ጥበብ ወይም የኪነ ጥበብ ዘርፎች የምንላቸው ስነ ዜማ፣ ዛሬ ሙዚቃ የሚባለው ስነ ስዕል፣ በጣም በታላላቅ አገሮች ሳይቀር የጥበብ መገለጫ የሚባለው እዚህ ላይ ብዙ ማውራት ይቻላል። ስነ ስዕል በነገራችን ላይ የሰለጠኑ አገሮችና ህዝቦች አንዱ መታወቂያቸው ነው። ሀሳብን በረቀቀ መንገድ እና በማየት ለሚረዳና ለሚማር ትውልድ ማስቀመጫ አንዱ የእውቀት ማሄጃ ወይም ቻነል ኦፍ ኖሌጅ ኮሚኒኬሽን ነው ስነ ጥበብ። በዚህም አማካኝነት ስነ ጥበብን፣ ስነ ሙዚቃን፣ ስነ ስዕልን፣ ስነ ቅርጻቅርጽን፣ ስነ ህንፃን፣ ስነ ጽሁፍን በዋናነት እነዚህን አምስቱን የኪነ ጥበብ ዘርፎች በማስተላለፍ ደረጃ ትልቁ ሚና የተጫወተው ግዕዝ ነው። ይሄ በዚህ ከዚህ የተገኘው እውቀት ወደ ዘመናዊ ትምህርት በ1908 በተመሰረተበት ጊዜ ወደዛ እንዲገቡና እንዲያስተምሩ የመጀመሪያ ደረጃ ትምህርት እንዲስፋፋ የተደረገው ከቤተ ክህነትና ከቤተ ክርስቲያን በሄዱ አባቶች አማካኝነት እና ከውጭ ደግሞ መንገድ ቀያሽ ዘመናዊ መንገድ ማመላከቻ በሆኑ ምሁራን አማካኝነት ነውና ሀገራዊ ውለታው በሁሉም ዘርፎች በተፈጥሮ ሳይንስም በማህበራዊ ሳይንስም በሰማይም በምድርም ብዙ እውቀቶች እንዲ አትሊስት እንዲጀመሩና እንዲሰራጩ የተደረገው በግዕዝ አማካኝነት ስለሆነ ግዕዝን ማወቅ፣ መማር፣ መረዳት፣ መተንተን እጅግ አስፈላጊና እንዲ ለነገ የማይባል ስራ ነው ብዬ አስባለሁ። ግዕዝ መነሻው ኢትዮጵያ ይሁን እንጂ በአሁኑ ወቅት በዓለም አቀፍ ደረጃ ትኩረት እያገኙ ከመጡ ጥንታዊ ቋንቋዎች ውስጥ አንደኛው እየሆነ መጥቷል። ለዚህም የተለያዩ ማሳያዎችና ዋቢዎች ይጠቀሳሉ። በአሜሪካን ሀገር በጀርመን ደግሞ በሃምቡርግ ዩኒቨርሲቲ ራሱን በቻለ ዲፓርትመንት በመጀመሪያ ዲግሪ በሁለተኛ ዲግሪ እና በሶስተኛ ዲግሪ ምሁራንን እያፈራ ነው። ከኛ ሄዶ እዛ ጊዜ የሚጠናበት የራሱ የሆነ ስነ ዘዴ ወይም ሜቶዶሎጂ ፋብሪኬትድ ሆኗል፣ ተመስርቷል። የራሱ ክሪቲካል ኤዲሽን ወይም የአባት ምንጭን ፍለጋ ጥናት እየተካሄደበት ነው። አንድ ምንድን ነው ቅጅ ቢኖር አንድ መጽሐፍ የዚያ ቅጅ እንግዲህ አንዱ ለምሳሌ ገድለ ተክለ ሃይማኖት ቢባል ገድለ ተክለ ሃይማኖት ከሰላሳ በላይ ቅጅ ሊኖረው ይችላል። ወይም ታምረ ማርያም እንደዛ ወይም አንድ ድርሳን እንደዛ ሊኖረው ይችላል። ገድለ ላሊበላ ብዙ ቅጅ ሊኖረው ይችላል። ግን እውነተኛው የመጀመሪያው ቅጅ የትኛው ነው የሚለውን የሚፈለግበት የራሱ የሆነ ኮምፓራቲቭ አናሊሲስ አለው። ከስርዓተ ጽፋት አጣጣሉ ጀምሮ በተለያዩ መንገዶች የሚገለጽ ያ የሚጠናበት ብቸኛው ማስመስከሪያ ማለት እኛ ሀገር የድጓ ማስመስከሪያ፣ የቅኔ ማስመስከሪያ እንደሚባለው የክሪቲካል ኤዲሽን እና የፊሎሎጂ ሴንተር ማስመስከሪያ ወይም የጥንታዊ ጽሁፍ ጥናት ማስመስከሪያ ጀርመን ሀምቡርግ ነው ያለው። በፈረንሳይ፣ በእንግሊዝ፣ በካናዳ፣ በኢጣሊያን ይህ የፊሎሎጂ ወይም የስነድርሳን የጥንታዊ ጽሁፎች ጥናት የሚባለው ያበበበት ቦታ ነው። እዛ ውስጥ ከቀደሙ የሃይማኖት መማሪያ ማስተማሪያ መመራመሪያ ቋንቋዎች አንዱ ግዕዝ ነው። በሃርቫርድ ዩኒቨርሲቲ ውስጥ የጥንታዊ እውቀትን የጥንታዊ ሃይማኖቶች ግኝትንና ስርጭትን መስፋፋትንና ተግዳሮትን ችግርና መፍትሄን በጎ አጋጣሚውና ተግዳሮትን የዓለምን በሃይማኖት ውስጥ ፖለቲካ ታሪክ፣ ሕግ ይጠናል እና በዛ ውስጥ የሚጠኑ በሚጠኑት ቋንቋዎች ውስጥ ከሰባቱ አንዱ ግዕዝ ነው። ስለዚህ በዓለም አቀፍ ደረጃም የግዕዝ ቦታ እጅግ ከፍተኛ እጅግ ተፈላጊ ነው ማለት ይቻላል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጥንታዊ ጽሑፎችን በማሰባሰብ ተጠብቀው ለትውልድ እንዲተላለፉ ያደርጋል። በዚህ መሠረት በግዕዝ ቋንቋ ዋና ዋና መጽሐፍት ላይ እንዲተረጎሙ በትምህርት ተቋማት መርሃ ግብሮች እንዲከፈቱም የራሱን አስተዋጽኦ በማድረግ ላይ ይገኛል። አገልግሎቱ የግዕዝ ቋንቋን ጉባኤ በማዘጋጀትም ትኩረት እንዲያገኝ በማድረግ ላይ ይገኛል። ከወሎ ዩኒቨርሲቲ ጋር በመተባበርም ስምንተኛውን የግዕዝ ጉባኤ አካሂዷል። የመጀመሪያው የግዕዝ ጉባኤ የተካሄደው አክሱም ከተማ ላይ ነው። በአክሱም ከተማ ጥንታዊ ጽሑፎች አሉ። የድንጋይ ላይ ጽሑፎች ለታሪክ ምርምር ሰፊ ግብዓት የሆኑ በአራተኛው መቶ ክፍለ ዘመን የተጻፉ ጽሑፎች አሉ። ስለዚህ በአክሱም በተደረገው ጉባኤ የዛ አካባቢ በዛ አካባቢ ያሉ በርካታ ጽሑፎች እንዲጠበቁ፣ ዋጋቸው እንዲታወቅ፣ ዓላማቸው እንዲታወቅ ያደርጋል። ከአክሱም ትንሽ ኪሎ ሜትር ወደ ታች ወደ ደቡብ ስንል አባ ገሪማ የተባለው በዓለም የመጀመሪያው ቅዱስ ወንጌል የሚገኝበት ነው ወደ ሰሜን ከፍ ስንል ደብረ በንኮል የተባለ ትልቅ ቤተ መጽሐፍት እናገኛለን ስለዚህ እዛ ላይ ጉባኤያት በማካሄድ የዛ የነዚህ ንብረቶች አቃቢዎች ወይም ባለቤቶች አንደኛ ጥበቃቸውን እንዲያጠናክሩ ሁለተኛ ዝም ብሎ ይዞ መጠበቅ ብቻ ሳይሆን በሚነገረው ቋንቋ ማስተርጎም መተርጎም እና ለማህበረሰቡ ተደራሽ እንዲሆን ማድረግ እንዳለባቸው ለማሳወቅ ነው። ከዛ በኋላ በተለያዩ አካባቢዎች ስንሄድ የየአካባቢው ልዩ ገጽታዎች አሉ። ለምሳሌ ደብረ ታቦር ስንሄድ ብዙ የምስክር ትምህርት ቤቶች ያሉበት የዜማ ምስክር ያለበት፣ የዝማሬ መዋሥዕት ምስክር ያለበት፣ የተክሌ ምስክር ያለበት ቦታ ነው እና በዛ ላይ የሚደረጉ ጽሁፎች፣ ምርምሮች እንዲኖሩ ባለቤቶቹን ለማንቃት ነው ይህንን የምንሰራው። በዛ ምክንያት ተነቃቅተዋል ብለን እናምናለን። ከኛ ጋር ያላቸው ግንኙነት የተጠናከረ ነው። መጽሐፍ ሲያሳትሙ ይዘውልን ይመጣሉ። በጣም ብዙ መጽሐፍት እየታተሙ ነው። አሁን በግእዝ ከግእዝ ወደ አማርኛ እየተተረጎሙ አንዳንዶቹ አማርኛውን ብቻ ይዘው የሚመጡ ናቸው። አንዳንዶቹ ግእዙንና አማርኛውን በአንድ ገጽ በተለያየ አምድ አድርገው የሚያወጡ ናቸው ና ይሄ ትልቅ መነቃቃት ነው ብለን ነው የምናምነው። ግን ከዚህ በላይ መሰራት አለበት። በመርሃ ግብሩም በግእዝ ዙሪያ የተሰሩ ጥናታዊ ጽሁፎች ቀርበዋል። ድጓ፣ አቋቋም ብሎም ቅኔ የመርሃ ግብሩ አካል ነበሩ። ግዕዝ ያው ያው የቅኔ ባለቤት ነው። ያው ግዕዝ ማለት ያው መጀመሪያ እንደሚታወቀው የሀገራችን በመጻሕፍትም በአባቶቻችን እንደተነገረን ግዕዝ ያው የሀገራችን የመጀመሪያ ያው የቋንቋ መነጋገሪያችን የነበረ ነው። ግን ያው ከጊዜ ብዛት እየጠፋ ቤተ ክርስቲያን ብቻ ተረክባው ትገኛለች። አሁን ግን ያው ጥሩ ነው። መነሳሳት እየታየ ነው። በዩኒቨርሲቲዎችም ዘመናዊ ያው እየታየ ነው ያለ ያው የሌላ አገር ቋንቋ ከመናፈቅ እንግሊዝኛን ከመናፈቅ የራሳችን ቋንቋ ማሳደጋችን ጥሩ ነው። ያው ግዕዝ የሀገራችን የራሳችን የአፋችን መፍትያ የነበረ ቋንቋ ነው ማለት ነው። ወቀና ንጀምር ግዕዝ ኢታክብድ፣ ግዕዝ ኢታክብድ ወኢታፈድፍድ ከቢደ ግእዝ ኢታክብድ ወኢታፈድፍድ ከቢደ አዲከ እንበለት ሌሊ ብእሲተ ወእደ ግእዝ ኢታክብድ ወኢታፈድፍድ ከቢደ አዲከ እንበለት ሌሊ ብእሲተ ወእደ ይሄ ማለት እንግዲህ ግእዝ አንተ ግእዝ ሰውዬ አብዝተህ አታካብድ አብዝተህ አታካብድ ገና ሴትና ወንድ ሳትለይ ግእዝ አብዝተህ አታካብድ ገና ሴትና ወንድ ሳት ላይ። ይሄ ማለት እንግዲህ አንዳንድ ሰው ትንሽ እውቀት ይኖረው ወይም በቅን ም ሊሆን ይችላል ው ይገባል እና ብዙ ያወቀ ሊመስለው ይችላል እና አታካብድ። እንግዲህ አንተ ገና ምኑም ሴትና ወንድ ማለት እንግዲህ በግእዝ ሴትና ወንድ መለየት የሴቱም አንቀጽ እራሱ የቻለ ነው፣ የወንዱም ራሱ የቻለ ነው እና ያለ መቀላቀል ይህን ገና ሴትና ወንድ እንኳን ሳት ላይ አታካብድ ማለት ነው። ደሰውም ነው ወርቁ ደግሞ አትክበድ እንግዲህ ያው እንግዲህ ሁሉ ተማሩ ማለት ቀለለ ማለት ነው። ሁላችንም አወቅ ነው ማለት ነው። ሴቱም ወንዱም ያው ግእዝን የሚማር ሆነ ማለት ነው። ኦ ወላድ ኢትዮጵያ ኦ ወላድ ኢትዮጵያ ሰብህ እንከ ወይታምሪ ለዘቦ ወይታምሪ ጆ ወይታምሪ ለዘቦ አምላኪኪ እስመ እስመ አምላኪኪ ወሀበኪ ኩሎ አምላኪኪ እስመ አምላኪኪ ወሀበኪ ኩሎ እመኒ ሰምዐ ጸሎት ጸሎቶም ነዛሉ

በእናት የአባትና የእናትሽ የግብዝ ወላጆችሽ ማለት ነው። የነዚያ ወላጆችሽ ጸሎት በዚያ በጸሎት ሁሉን ሰጥቶሻልና አምላክሽን አመስግኝ። ለሰምኑን ወርቅ ደግሞ ያው ኢትዮጵያ ሁሉ የሞላት ናት፣ እኛ አልተጠቀምንባትም እንጂ ሁሉም የሞላት አገር ናት ለማለት ፈልጌ ነው። የግእዝ ቋንቋን በትምህርት ስርዓት አካተው በመጀመሪያና ሁለተኛ ዲግሪ ከሚያስተምሩ ከፍተኛ ትምህርት ተቋማት ውስጥ ወሎ ዩኒቨርሲቲ አንደኛው ነው። ይህም በአካዳሚው ዓለም የተጀመረው እንቅስቃሴ ማሳያ መንገድ ሆኖም ይወሰዳል። የግዕዝ ቋንቋ ቀደም ሲል ዩኒቨርሲቲያችን ከጥንታዊ ቋንቋዎች ውስጥ አንዱ የግዕዝ ቋንቋ እንደሆነ አውቆ ከክበብ ደረጃ ጀምሮ በዋናነት በዩኒት እያለ ወደ ትምህርት ክፍል በማሳደግ በደረጃ በአሁኑ ጊዜ በመጀመሪያ ዲግሪ እንደ አንድ የትምህርት አይነት ራሱን ችሎ ግዕዝ እንደ ቋንቋ እየተጠና ነው። ከዚህም በተጨማሪ የጥናት ማዕከልም እንደዚሁ ተቋቁሟል። ዋና እንትኑ ግዕዝ እንግዲህ የኢትዮጵያ ታሪክ፣ ፍልስፍና፣ እውቀት፣ ሃይማኖት፣ ሌሎች በርካታ የመረጃዎችን የያዘና ለረጅም ጊዜ ተሰንዶበት የቆየ ከመሆኑ አንጻር ዩኒቨርሲቲው ይህንን ቋንቋ እንደገና በማስተዋወቅ እና ወደ መደበኛው ትምህርት በማምጣት ለአገሪቱ ከፍተኛ አስተዋጽኦ ያደርጋል ብሎ አምኖበት እየሰራ ይገኛል። እንግዲህ አካዳሚያዊ ጉዳዩ ጥሩ ጅምር አለ። በኢትዮጵያ ደረጃ እንግዲህ በመጀመሪያ ድግሪ፣ በሁለተኛ ድግሪ፣ በሶስተኛ ድግሪም እየተሰጠ ነው። በአዲስ አበባ ዩኒቨርሲቲ በሶስተኛ ድግሪ ይሰጣል ፊሎሎጂ ተብሎ። ኦፍኮርስ ግዕዝ አይደለም የሚሰጠው፣ በግዕዝ አማካኝነት የተጻፉ መጻሕፍትን መተንተን ነው። ግዕዝን እንደ ቋንቋ በመስጠት ደረጃ በመጀመሪያ ድግሪና በሁለተኛ ድግሪ የተሞከሩ ሙከራዎች አሉ። በወሎ ዩኒቨርሲቲ፣ በባህር ዳር ዩኒቨርሲቲ፣ በጎንደር ዩኒቨርሲቲ፣ በአክሱም ዩኒቨርሲቲ ይሰጣሉ። እነዚህ ግእዝን እንደ ቋንቋ አዜ ላንጉጅ ነው የሚሰጠው። ይሄ በጣም ጥሩ ነገር ነው፣ ግን የሚሰጥበት አካዳሚያዊ አካሄድ በትክክል ምንድን ነው የተሰናኘ በትክክል ዘመናዊውን የመማሪያና ማስተማሪያ መንገድ የተከተለው ነው የሚል እምነት የለኝም። የድሮውን በአብነት ትምህርት ቤት ግእዝ የሚሰጥበትን መንገድ የተከተለ ይመስለኛል። እሱ ደግሞ አይሆንም። አሁን ያለው ትውልድ እጅግ ፈጣን፣ ጊዜ የሌለው፣ በፍጥነት መማር የሚፈልግ ያን የተማረውን ደግሞ ወደ ተግባር መቀየር የሚፈልግ ትውልድ ነው ያለው። ስለዚህ ምን ማለት ነው ቁጭ ብሎ ዳዊትን ሶስት ዓመቱ መማር አይጠበቅበትም። የሆኑ ምናልባትም የመጀመሪያዋን አንድ ምንድነው መዝሙር አንድ ንጉስ ወይ ምናምን በአግባቡ ከተማረ በኋላ ሌላውንም በዛ መንገድ እንዲማረው ማድረግ የሚያስችል ብልሃት መፈጠር አለበት። ትምህርት ቤት ወዶ መማር የሚፈልግ የለም። በእንተ ስማ ለማርያም ስለ መብርሃን ብለው ብለው ብሎ ፈልጎ ግእዝ መማር የሚፈልግ ትውልድ የለም። አሁን አሁን ነገሮች ተመቻችተውለት በቀላሉ ቤቱ ሆኖ ዘመናዊውን የተግባቦት ማሳለጫ መንገዶች ወይም ቻነልስ ኦፍ ኮሚኒኬሽንስ ተጠቅሞ በቴሌግራሙ፣ በዩቲዩቡ፣ በዋትሳፑ፣ በምኑ፣ በቲክቶኩ መማር ይፈልጋል። ለዚህ በሚመች መንገድ ሊቃውንቱ ዘመናዊው የስነ ትምህርት እውቀቱና ክህሎቱ ወይም ፔዳጎጂካል ሳይንሱ እውቀቱ ያላቸውና የቤተ ክርስቲያን ይዘቱን ደግሞ እውቀቱን የሚያውቁት አባቶች ደግሞ አንድ ላይ ሆነው በትክክል ለዘመኑ የሚስማማ ይዘትም ዘዴም መፈረቅ አለባቸው ብዬ አስባለሁ። በርካታ የጽሁፍ ሀብቶች ያሉት የግዕዝ ቋንቋ በአንድ በኩል የአንድ እምነት ቋንቋ አድርጎ የመመልከት ህሳቢዎች በክፍተት ከሚነሱ ጉዳዮች ውስጥ ተጠቃሹ ነው። ግዕዝ የቤተ ክርስቲያን ብቻ ቋንቋ አይደለም። የቤተ ክርስቲያን ቋንቋ ያሰኘው አሁን በገበያም በሌሎች አገልግሎቶች ስለማይውልና በቤተ ክርስቲያን አገልግሎት ግን ሙሉ በሙሉ የምንጠቀምበት ስለሆነ መጽሐፍቱም እዛ ላይ የምንገለገልባቸው ስለሆነ ነው። በተረፈ ግዕዝ ማለት የሀገር ቋንቋ ነው። አገሪቱ የኔ ነው ብላ መጠበቅ ያለባት ነው ለሚቀጥሉት አመታት ይሄ እይታ ግዕዝ የኦርቶዶክስ ቋንቋ፣ አረብኛ ደግሞ የእስልምና ቋንቋ ነው የሚለውን የተሳሳተ አካሄድ ለማረም የእኛ ጽሁፎች በርከት ያሉት ከአረብኛ የተተረጎሟሉ። ከአረብኛ መተርጎማቸውን አሁን ረስተነዋል። ስለዚህ አረብኛና ግዕዝ እኩል ማደግ እንደሚችል ምንም እንኳ ግዕዝ የኢትዮጵያ መደበኛ ቋንቋ፣ አረብኛ ደግሞ የውጭ ቋንቋ ቢሆንም አሁን ጥንታዊ ጽሁፎችን ለመጠቀም ግን ሁለቱንም በእኩል ብቃት እንፈልጋቸዋለን። ስለዚህ ሁለቱም አብረው የሚነበቡበት፣ አብረው የሚጠኑበት፣ ምርምር የሚደረግበት አውድ ቢፈጠር ይሄ ችግር ይቀረፋል። ሁለቱም በየቤተ እምነታቸው የራሳቸውን ስራ ይሰራሉ። ግእዙ ለቤተ ክርስቲያን፣ አረብኛው ለመስጅዶች ሊሰራ ይችላል። ነገር ግን በዩኒቨርስቲ ውስጥ ግን የጥናትና ምርምር አውድ እንደመሆኑ መጠን ሁለቱንም በኩል መጠቀም የሚችል አንዱን ብቻ ነጥሎ የሚያውቅ ሰው ኢትዮጵያን በምልአት ለማወቅ እንደሚጎድለው ማወቅ አለብን። መዝገበ ቃላት ያደራጁ ሰዎችን ስናያቸው አንድን ቃል ከየት መጣ ሲባል ከግእዝ ብቻ አይደለም። ግእዙ ከየት መጣ ሲባል ከጽር የመጣ አለ ነባር የሆነ የግእዝ አለ። ከሌሎች ቋንቋዎች የተወሰዳለ፣ ከአረብኛ የተወሰዳለ። ይህንን ለመለየት እንኳ ቢያንስ ያኛውን ቋንቋ ማወቅ ያስፈልጋል። ግእዝን ደግሞ አስነሳን ማለት ትልቁ ፋይዳው ምንድን ነው? የከሌ ቋንቋ የከሌ ብሔር ሳይባል የሀገሪቱ ሙሉ አቀፍ አገር አቀፍ የሆነ ቋንቋ ሆኖ ሁሉን አንድ አድርጎ የሚያስተሳስር መሆኑ ነው። ግእዝን ስናነሳ ብሔርን፣ ቋንቋን ወይም አንድ ወገንተኝነትን ብቻ ሳይሆን አገሪቱን ጠቅላላ ሊገልጽ የሚችል አራቱ ማዕዘን ባቀፈ መልኩ ገላጭ መሆኑን የሚገልጽና ልዩነት ሳይኖር ሁሉንም አካታች ሆኖ የአገር ሀብት መሆኑን የሚገልጽ ጥናት ነው እየተካሄደ ያለው። ሁሉም መረዳት ያለበት በዚህ ደረጃ ነው። ምናልባት ግዕዝ ብዙ ጊዜ ከጥንት ጀምሮ በቤተ ክርስቲያን አካባቢ አሁን የጥንቱን ይዞ በብዙ ጊዜ ስለሚነገር የአንድ ሃይማኖት ወይም የተዋህዶ ሃይማኖት ተከታይ ብቻ የሚጠቀመው ወይም ቤተ ክርስቲያን ብቻ የምትጠቀመው ሊመስል ይችላል። ወደ ምርምር ሲገባ በእስልምናውም በክርስትናውም በይሁዲውም በሁሉም አካታች ሆኖ ቋንቋው ሲነገር መቆየቱን ከጊዜ ብዛት ግን ከጊዜ በኋላ ነገሮች ወደ አማርኛ እየተቀየሩ ሲመጡ በዛ ውስጥ ያለው ራሱን የቻለ ተጽዕኖ በመፈጠሩ ብቻ እየቀዘቀዘ መምጣቱን እንጂ በሀገረ መንግስትም በስራም በኢኮኖሚም የግእዝ ቋንቋ በሀገሪቱ ውስጥ ትልቅ ሀብት መሆኑን የሚገልጽ ነው። በሌላ በኩል ደግሞ ቋንቋው በማህበራዊ ኢኮኖሚያዊና ዓለም አቀፋዊ ፋይዳ የጎላ ነው የሚሉ እሳቢዎች የመኖራቸውና የመገለጻቸውን ያህል በተግባር አለመገለጡ የሁሉም የቤት ስራ ተደርጎ መወሰድ ይኖርበታል። ከአንድም ብሔር ጋር የሚያያዝም ስላልሆነ በትክክል የሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ቋንቋ አድርጎ መጠቀም ይቻላል የሚል እምነት አለኝ። ከዚህ አንጻር ሃይማኖትና ቋንቋ የተለያዩ ናቸው። እየገጠሙ ያሉ አንዱ ከተግዳሮቶች አንዱ ቋንቋና ሃይማኖትን ማገናኘት ነው። ሁለተኛው ዝም ብሎ ቋንቋ መውደድ ብቻ ግን በስራ ያልተገለጠ ፉከራ ያለበት መሆኑ ነው። ጊዜ ይህን ያህል አለ አሁን እኔም እያልኩ ነበር። ጊዜ በተፈጥሮ ሳይንሱ በማህበራዊ ሳይንሱ ማአት ነገር አለው እንላለን፣ ግን ቆፍረን አውጥተን ለሚጠቅም ኢኮኖሚያዊ፣ ማህበራዊ፣ ባህላዊና ቴክኖሎጂያዊ ጉዳዮች ላይ የሚጠቅም እርሾ ማዋለድ አልቻለም። አላገኘንበትም አላገኘንበትም ማለት የለውም ማለት አይደለም አንድ አይነ ስውር ፀሐይን ስለማያት ፀሐይ የለችም ማለት አይደለም። እኛ ስላልተመራን ስላልተመራመርንበት፣ የለውም ልንል አንችልም። ግን ደግሞ አለው ማለት ደግሞ አለው እያል መፎከር ግን የለብንም። ካለው እንደፎከር ነው ሁሉ ቆፍረን እውቀቱን ማውጣት አለብን። ከዛ በዘመናዊ ቋንቋዎች ላይ አዋህደን ለትምህርት ማቅረብ አለብን። እና ስንፍና ያጠቃናል ነው አንደኛው፣ መሰረታዊው ችግር። በቃ ጠንካራ ምንድን ነው የሚባለው? ይሄ ጠንካራውንና አስቸጋሪው መንገድ ብሄድ አንፈልግም ሃርድዌር አንፈልግም። ሁልጊዜም በአቋራጭ ባቋራጭ መንገድ ነው የምንፈልገው። ስለዚህ እዛ ውስጥ ገብተን ተምረን ተመራምረን በትክክል ስለ ስነ ህክምናው፣ ስለ ስነ ምህንድስናው፣ እንደው ስለ ስነ ቅመማው፣ ስነ አለቱ፣ ይሄ ስነ ስነ ምድሩ ያለውን እውቀት እዛ ውስጥ ለማውጣት ያለን እንትን አለው እንላለን እንጂ ስንፍናና ተምኔትና ሰምኔት ምንድን ነው ስሜት ይገዛናል ከዚህ አንጻር ይሄ አንዱ ትልቁ ችግራችን በስራ ያልተገለጠ ዝም ብሎ ባዶምነት ይመስለኛል። አይ ቲንክ ዋና ዋናዎቹ ችግሮች እና የዘመናዊ ምንድነው የዘመናዊ የፔዳጎጂካል ሳይንስ ወይም የስነ ትምህርታዊ መንገድን ባለመከተላችን ግዝን ሁሉም ሰው እንዲናገሩ በአግባቡ እና በፍጥነት እንዲረዳው አለማድረጋችንም ሌላው ተግዳሮት ነው ብዬ አስባለሁ። በዓለም አቀፍ ደረጃም ታዋቂ ስለሆነ ዓለም አቀፋዊነታችንን የምንገልጽበት ጥንታዊነታችንን የምንገልጽበት የኢትዮጵያ ታሪክ ጥንታዊ መሆኑን የምንገልጽበት ቋንቋም ስለሆነ ታሪኳን በዛ ደረጃ የሚገኝ ስለሆነ ቋንቋውን በደንብ አድርገን ከያዝነው በዩኒቨርሲቲዎችም በዚህ ደረጃ ከቀጠሉ ውጤታማ እንደምንሆን የሚያሳይ ጥናት ነው እየተካሄደ ያለው። በተለይ ወሎ ዩኒቨርሲቲ በዚህ ባለድርሻ አካላትን ከቤተ ክርስቲያንም ከእስልምናውም ከሁሉም አካቶ ከምሁራንም በዚህ ደረጃ በጥናት በተደገፈ መልኩ እንዲቀርብና ሁሉም ባለድርሻ እንዲሆን ባለቤት እንዲሆን በማድረጉ ትልቁን ስራ እየሰራ ነው። ግን ብዙ ይጠበቃል። አሁንም ወሎ ዩኒቨርሲቲ ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር በመተባበር ያሰናዳው ስምንተኛው የግእዝ ጉባኤ የዛሬው ማህደረ ወሎ መሰናዷችን ትኩረት ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። እስከ ሳምንት ቸርን